የሀገር እድገት ከልካይ አጥሮች አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥር እና ባህላዊ አጥሮች አሉ። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር እንደ ክልል እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ፣ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው፣ ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ብሄድስ፣ አማራ ብሄድስ፣ ሌላ ክልል ብሄድስ የመጀመሪያው ጥያቄ ዕውቀትና ገንዘብ አለ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም፣ እውቀት ቦርደር የለውም። ገንዘብ ያለው ሰው፣ እውቀት ያለው ሰው፣ የሚሰራ ሰው ከየትን ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመው። ባይዘው አጥሩ ማለቂያ የለውም። ዌዘን ኦሮሚያ ከሆነ ጅማ፣ ከኢሉባቦር፣ ከሐረር፣ ከወለጋ ሃንት ማድረግ ይቸገራል። ይቸገራል አማራም ከሄዳችሁ እንደዚሁ ነው። በነገራችን ላይ በኢንቨስትመንት ብቻ አይደለም ሃንት ማድረግ የምንቸገረው። ይቸገራል በዩኒቨርሲቲ ፕሬዚዳንትም ቢሆን ጎንደር ውስጥ አንድ ጎበዝ ዩኒቨርሲቲ ፕሬዚዳንት ቢኖር፣ እሱን ሃንት አድርጌ ደሞዝ ጨምሬ ጅማ መውሰድ አልችልም። የግድ የጅማ ልጅ መሆን አለበት። ባይችልም እውቀትም አጥረን ገንዘብም አጥረን ማደግ ፈልገን አብሮ አይሄድም፣ አብሮ አይሄድም። እድገት የሚመጣው እውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ ነው፣ ስንገፋ አይደለም። ስንገፋ አይደለም። የትኞቹም ያደጉ ሀገራት ብትወስዱ የትኞቹም እውቀትና ገንዘብ ያለበትን በከፍተኛ ደረጃ ሃንት ያደርጋሉ። ይሄ አጥር፣ ተቋማዊ አጥርና ባህላዊ አጥር፣ ከኛ እምነት ከኛ ቋንቋ ከኛ እሳቤ ውጭ ያለው ወደ ውጭ የሚለው እሳቤ ሌላ አጥር ነው። ብዙ ለማወቅ ብዙ ለመማር ፍላጎት የለም።